ሰላም አሌይኩም ወረህመቱላ ወበረካቱ። እንደምናችሁ ተመልካቾች ደህና ናቸው ወይ? እኔ ደህና ነኝ፣ አልሀምዱ ልላህ። ዛሬ ማህሺ ልንሰራ ነው። ማህሺ በዝኩኒ በርጎ። ይኸው እዚህ የተፈጨ ስጋ አለኝ፣ ሽንኩርት አለኝ፣ ፋብሪካ የተፈጨ ድንብላል፣ ቆንጆ በርበሪ የተፈጨ ሄል፣ ከሙን፣ ጨው፣ ዘይት፣ ሩዝ፣ ሻእሪያ ትንንሹ ቀጫጭኑ እንትን ነው ፓስታ፣ ስኑበር፣ የደረቀ ናአና፣ ነጭ ሽንኩርት ከዚህ ናቸው እንሰራለን። አብረን ይው ዙክኒውን እንደዚህ እናጸዳለን፣ እንቆርጣለን። በትንሹ ከላይም እንደዚሁ ይው፣ እንደዚህ እንለካና እንደዚህ ነው፣ ይው እናወጣለን። ይኸው እንደዚህ አጥድቸዋለሁኝ። ሌላውንም እንደዚህ ለእኔ አጥድቸዋለሁኝ። አጥቤ በጨው ነው ያስቀምጥኩት። እንሰራለን፣ ጊዜው ቪዲዮው እንዳይረዝም ብዬ ዘይት ይኸው እንጨምራለን። ትንሽ ቢስሚላ ሽንኩርት ይኸው እንጨምራለን። ሰው እንደዚህ እየበሰለ ነው። ነጭ ሽንኩርት እንጨምራለን። መጠን እናንተ እንደፈለጋችሁት ነው እንደምትሰሩት። ያሁን ግማሽ ኪሎ የተፈጨ ስጋ ነው ለሱ፣ አንድ ባንክ ያጨምር ያለው ሰው እንደሚሰራው መጠን ነው የሚጨምረው በዚህ ላይ እነዛን ያሳየኋቸውን ቅመሞች ትንሽ ዘይት እናደርጋለን። ሱን በሩን ትንሽ አመስ አመስ እናረው ትንሽ ዘይት ይኸው በሰለ እናወጣዋለን። እንን ብዙም ሲበስል ጥሩ አይደለም። ጣሙ ይሄው ቅድም የሰራ ነው። የተፈጨው ስጋ ትንሽ ስኖበር አድርጌበታለሁኝ። አሁን አሁንደዚህ እያደረግ እዚህ እንጨምራለን። ብስሚላ ሩዝ ስለሌለው ብዙም እንትን አይልም እንትን ካላችሁ ከፈራችሁ እንዳይወጣ በዘይት ስንሰራው እንደገና ርጎ ውስጥ ስንጨምረው እንደዚህ፣ እነዛን የሰራናቸውን እንደዚህ ማድረግ ትችላላችሁ፣ እንዳይወጣ ማለት ነው። በቃ በዚህ መልኩ ነው የሚሰራው። እንሻላ እንገናኛለን። ያው ብስሚላ ጨምረዋለን። እንደዚህ ይህን እንዳልኳችሁ ዘግቼዋለሁኝ።

እዚህ እናምሳዋለን ትንሽ መልኩ እስከሚቀይር ቡኒ እስከሚሆን ድረስ የሩዙን እንጨምራለን ሩዙን አጥቤ ያ የፈላሀለኝ የ ውሃ ጨምራለን ትንሽ ጨው ጨምራለሁ። ውሃ ውሃ ላ ሲበቃዋል። እንደዚህ ብስሚላ ከዚህ ትንሽ ጨምሪያለሁ። ለበን ገና ሁለቱ ማንኪያ ጨምሪያለሁኝ። እንሻ እንደ ቅድም እንደጨመርኩት ትንሽ ቅመምና ጨው የብዙክን እንጨምራለን እንድበስል ብሎ ከለበኑ ጋር ው እንደዚህ ይበስሏል። አሁን ገበታ ላይ እንገናኛለን። እንደዚህ ተበሰለ። በርጎ የሰራ ነው። ዙክኒ ደርሷል፣ እንደዚህ በስሏል። ለሳውን ገበታ ላይ እንገናኛለን። خلاص ኢንሻአላህ። ይኸው እንደዚህ ደርሶልናል። ዙክኒ በለበን የሰራ ነው። ሩዙም እንደዚህ ተስተካክሎ፣ እንሻላ እንደዚህ ደርሷል። እናንተም ስሩ፣ ሞክሩት፣ ብሉ። ስራዬ ካጀባችሁ ላይክ፣ ሰብስክራይብ፣ ሼር ኮሜንትም ጻፉልኝ፣ እንሻላ።